ምናልባት ከጠቀመ እንደ አንድ የፖለቲካል መጠቀሚያ ለማድረግ የሚፈልጉ ሀይሎችም ስላሉ ጫጫታዎች ነበሩ። እና ምንድን ነው እንስማቸው፣ ችግራቸውን እንወቅ፣ የምንችለውን እናድርግ። የማንችለውን ደግሞ አሁን እንደተባለው ማታ አባቴ መጥተው ነበር እና ከገጠር ከእናንተ ጋር ስብሰባ እንዳለኝ ነገርኳቸው። ና መርቅልኝ አሉ። የመጡት እግራቸው ታሞ ጅማ ችጣታቸውን ቆረጧትና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ። የሚወያዩ ብዙ ከነሱ እይታ የራቁና የማይገነዘቧቸውን ነገሮች ለማየት እድል ያገኛሉ እና ውይይቱ ከዚህ አንጻር ብዙ ትምህርት የተገኘበት ነው። ከፍተኛ ኢንፎርሜሽን ጋፕም እንዳለ ያየሁበት ነው። ውይይቱን በሚመለከት የጀመር ነው የጀመረው ሐኪም ነው የጀመረው ትምህርት ቤት ላይ የተማረ ያለ ትምህርት ቤት ያለ ኢንተርን ነው ነርስ ነው የሚለው ያው ይሄ ኢትዮጵያዊ ባህሪ ነው። የድል ሽሚያ እስር ቤት ያለውም እኔነኛ መጣሁት ድል ይላል። ያስፈታውም እኔነኛ መጣሁት ድል ይላል። ውጭ ሀገር የነበረውና ከለውጥ በኋላ ባካችሁ ግቡ ያልናቸውም እኛን ያመጣ ነው ይላሉ ኢትዮጵያዊ አንዱ የአተያይ ስብራት ነው። ይሄ ውይይት ከሁለት ወር ሶስት ወር በፊት በከፍተኛ ደረጃ አሜ ጨቀጨቀኝ ነበር። የህክምና ባለሙያዎች ጥያቄ እያቀረቡ ነው ብታወያያቸው የሚል በምታውቁት ብዙ ምክንያት የእናንተን ቅድሚያ ሰጥተን አላየንም። ብዙ መልስ እየመለስን ነው ለህክምና ሴክተር ብለን ስለምናስብ። ሰሞኑን ግን ገፍቶ የህክምና ባለሙያዎች በብዙ ምክንያት አንደኛም ትክክለኛ በሆነ ምክንያት ባነሷቸው ችግሮች ሁለተኛ ሌላው ሴክተር ላይ እንዳለው ሙያተኛውን ምናልባት ከጠቀመ እንደ አንድ የፖለቲካል መጠቀሚያ ለማድረግ የሚፈልጉ ኃይሎችም ስላሉ ጫጫታዎች ነበሩ እና ምንድን ነው፣ እንስማቸው፣ ችግራቸውን እንወቅ፣ የምንችለውን እናድርግ፣ የማንችለውን ደግሞ አሁን እንደተባለው ይሄን ይሄን አንችልም እንበላቸው የሚል ነው መድረኩ የተፈጠረው። መድረኩ በመፈጠሩ ከእናንተ በላይ እኔ ተጠቃሚና እድለኛ ነኝ። ምክንያቱም እናንተን ለማግኘት እድል አገኘው፣ ሀሳቦቻችሁን ለመስማት እድል አገኘው፣ ነገ ህግ ስናወጣ ሙያተኞች እኮ እንደዚህ ብለዋል ብዬ በእውቀት ለመከራከርም እድል አገኘው። እንደ መልካም ጅምር ነው የምወስደው። መልሶ የሚጀምረው ከአጠቃላይ ሀገራዊ ሁኔታ ነው። አጠቃላይ ሀገራዊ ሁኔታን ማየት ካልቻል የሴክተር ችግር መፍታት አንችልም። ኢትዮጵያ ወደዚህ ቦታ ስንመጣ ያየነው ነገር ያቆየችልን ነገር ተስፋ ነው እንጂ ገንዘብ አይደለም። ካዝና ውስጥ የነበረው ተስፋ ነው። እኛም በፍጥነት የሰጠናችሁ ተስፋ ነው። ካዝና ውስጥ ያለውን ተስፋ ባልነው መርህ መሰረት ከተደመር ወደ ገንዘብ ወደ ሀብት ወደ ብልጽግና መቀየር ይቻላል። በኪስ የሌለን ሀብት ዲማንድ ካደረግን ግን ያው መልስ አያገኝም። ለምሳሌ ደሞዝ በሚመለከት መለከት እንደ ነገር ኳችሁን ቢሮ በገባው በጥቂት ሳምንታት ውስጥ 20 ቢሊዮን ብር የደሞዝ ጉድለት ነበር። ሰራተኛው ደሞዝ ጭማሪ ይጠይቃል። መንግስት ግን እስካሁን የሚከፍለውን ማስቀጠል አይችልም፣ መክፈል አይችልም። ያን የነበረው ሩጫ ለመጨመር ሳይሆን ቢያንስ ሲያገኝ የነበረውን እንዳያጣ ማድረግ የምንችልበትን መንገድ መፈለግ ነበር። ከዚያ በኋላ ማክሮ ኢኮኖሚክ ኢምባላንሱ አን ኢምፕሎይመንት ላይ ያለው ስትራክቸራል ችግር፣ በገቢና ውጭ ወጪ ንግድ መካከል ያለው ልዩነትና የውጭ ምንዛሬ ፍላጎት የውጭ ምንዛሬ ፍላጎት እጥረቱ ኢትዮጵያ ላለፉት አስር አስራ አምስት ዓመታት ስትበደር የቆየችውን ገንዘብ መክፈል አለመቻሏ አበዳሪዎችና ረጂዎች ተስፋ የሌላት ሀገር ስለሆነች ተጨማሪ ብድር መስጠት አይገባም፣ የሚል እሳቤ የያዙበት ጊዜ ነው። ይሄ በፍጥነት ካልተቀየረ በስተቀረ ቅድም ካነሳችኋቸው ባነሰ ለዕለት ጉዳይ የሚያስፈልጉ ቤዚክ ነገሮች ሳናሟላ ብዙ ችግር ሊያጋጥም ስለሚችል ትኩረቱ የነበረው ማክሮ ኢኮኖሚክ ኢምባላንሱ ማስተካከል ነው። ለምሳሌ ኮሜርሽል ሎን ብለን የወሰድናቸውን በአጭር ጊዜ በብዙ ቁጥር የሚከፈል የብድር ስርዓት ወደ ኮንሴሽናል መቀየር ረዘም ባለ ጊዜ ቀስ እየተባለ እንዲከፈል ማድረግ ሰፊ ድርድር የሚፈልግ ነበር። በቅርቡ እንደሰማችሁት የኢትዮጵያ 34 ፐርሰንት ገደማ ኮመርሻል ሎን ሪስትራክቸር ማድረግ ተችሏል። ሐኪምን በሚመለከት ከሀገራዊ ፖለቲካ ለውጥ፣ ኢኮኖሚ ለውጥ ጊዜ እንዳላባክንባችሁ ብዬ ነው። ፖለቲካ ለውጡ ቅድም አንድ ነርስ መሰሉኝ እናንተ ጋር ያለው በሽታ ወደ እኛ መጥቷል አሉ። እኛ ጋር ያለው በሽታ ወደ እናንተ ባይመጣማ እናንተም እዚህ እንኳን መጡ ነበር። የሚወራረስ ነገር ነው፣ እንደ ጉንፋን ነው። አንድ አካባቢ ሲሆን በፍጥነት ነው የሚተላለፈው። ና እኔ አይመለከተኝም ያ ጉዳይ ማለት አይቻልም። እንኳን በእናንተ ደረጃ ከሰው ጋር የሚገናኝ ሰው የሚያገለግል ቀርቶ ማንኛውም ዜጋ በሆነ መንገድ ይመለከተዋል ጉዳዩ። ያፈጣን ለውጥ ብዙ ሴክተር ነክቷል፣ እንዲነካም ነው የሚፈለገው እንዲነካ የሚፈለገበት ምክንያት በየቦታው ከፖሊሲ ጀምሮ እንዳነሳችሁት በጣም በርካታ ሊሻሻሉ የሚገባቸው ጉዳዮች፣ ታፍነው ተከድነው የቆዩ ጉዳዮች ስላሉ፣ በአመጽ በረብሽ በግርግር ሳይሆን ግራውንድድ ሆነን ዋይዝ ሆነን ካየናቸው ለመፍታት እድል የሚያስገኝ ለውጥ ነው። ለውጡ ግን ፖለቲካሊም ኢኮኖሚካሊም ሲፈጥን ስፒዱን ጌጅ ማድረግ ካልቻል መለካት ካልቻል ማቆየት የሚገባን ቦታ ማቆየት ካልቻል ክራሽ ሊያስከትል ይችላል። ፍጥነት ስለሆነ ብቻ አይደለም ፍጥነቱን በትክክል እየገራ ነው ነው ወይ የሚለው ጉዳይ መታወቅ አለበት። ለምሳሌ የኢትዮጵያን ኢኮኖሚ ስንወስድ፣ እኔ ደግሞ ቀላል እኮ ነው። ልብ ህክምና ምንድን ናት? አንድ ሰዓት ቀዳችሁ ሰው ለማድማት ነው እንደ ይሄን ያክልላችሁ ይችላል። ልብ የልብ ሰርጀሪ ምን እንደሆነ ሙያተኞቹን መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው ወደዚህ ያለውንም ጉዳይ እንደዛው ማለት ነው። እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳይቀል ሳናቀለው ይሄን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው የእናንተ ጉዳይ ከደሞዝ ጋር የሚያያዙ አጠቃላይ ቅድም ያነሳሁት ነው። በኋላም እንደየ ሁኔታ አነካከዋለሁ። በቃለ መሀላ ስትገቡ ሁለት ኪ ነገር ቃል ትገባላችሁ። አንደኛው በቅንነት ህዝብን ማገልገል፣ ሁለተኛው የህክምና ስርአቱን በእውቀት ማዘመን ማሻሻል። ሁለቱ ኃላፊነት ከብዙ ንግግሮች ውስጥ ስትመረቁ ቃል የምትገቡት ነው። እናንተን ህክምናን ገንዘብ ማግኛ፣ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነውም ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ነው፣ ራስን መስጠት ነው፣ ሰውን ማዳን ነው። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራ ነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድነው ይከፈለው? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ፣ በእናንተ ደግሞ ስህተት የሰው ህይወት እያለፈ፣ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ለህክምና ሙያተኞች ውለታቸው በገንዘብ ይከፈላል ብዬ አላምንም። የእኛም? ሌላ ዓለም ያለው ሁለታችሁ የጀግና ክብር ሀገር የሚወድ ሀገር የሚያገለግል ክብር ሲስተማቲካሊ ልክ እንደ ወታደር እንደተባለው የመስጠት ስራ ይኖርብናል። ይሄ ይሄን በማድረግ ምናልባት ድካማችሁን ሰምሃው እናካክስ ይሆናል እንጂ ደሞዛችሁ ዘጠኝ ሻላችሁትም ሸራችሁትም 29ም ቢሆን 49ም ቢሆን በትክክል ሙያችሁን ጠብቃችሁ ከሰራችሁ ሚመልስ አይመስለኝም። ትናንት ማታ አባቴ መተው ነበርና ከገጠር ከናንተ ጋር ስብሰባ እንዳለ ነገርኳቸውና መርቅ ልኝ አሉ። የመጡት እግራቸው ታሞ ጅማ አቺ ጣታቸውን ቆረጧትና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ። መሄድ አልቻሉም። በጣም ያማቸው ነበር መተው ከትናንትና ወዲያ ከምናገኙ እዚህ መድኃኒት ተሰጣቸው እና ቀኑም ሙሉ ፎይ ብሎ ስለዋሉ ከእግዚአብሔር በታች እኮ እነዚህ ሙያተኞች ፈዋሽ ናቸው፣ ስሰቃይ ነበርና መርቅልን አሉ። አሁን ይሄ ትናንትና ጀስት ቤቴ ያፕን ያደረገ ነገር። እናንተ የረገሟችሁን፣ የደበደቧችሁን፣ የሰደቧችሁን ብቻ ሳይሆን ለእናንተ አክሰስ የሌላቸው ሽማግሌዎች አሮጊቶች ልክ እንደ ልጅ ስለ እናንተ የሚጸልዩ የሚያመሰግኑ እንዳሉ ባላንስ አድርጎ ማሰብ ጥሩ ነው። የሚሳደበውን ብቻ ሳይሆን የሚመርቀውንም የሚያመሰግነውንም ማየት ጥሩ ነው። መጨረሻ ላይ ያለው ወንድም ኮምፓሽን ፋቲክ አደገኛ ነገር ነው። ወደ በርናውት ስለሚሸጋገር ካልተከላከል ነው። ራሱን በከፍተኛ ደረጃ የሚያወግዝ የሚጸየፍ እና ስራውንም ሙያውንም ዝቅ አድርጎ የሚያይ ሰው ካላችሁት ከቢሮ ምናምን ማማሩም በላይ የመጀመሪያው ነገር የእናንተ ሳቅ ነው፣ የእናንተ ሰርቪስ ስማይል። ሌላው ሲታከልበት ደጋፊ ይሆናል። እናንተ ኮምፓሽን ፋቲግ ውስጥ ገብታችሁ በርናውት እያደረጋችሁ አልተከፈለም አልተደረገም እያላችሁ ለሌላው ሰው የሚተርፍ ነገር ለማድረግ ያስቸግራል። ይሄንን ኮንሸስሊ ሙያችሁም ስለሆነ ማየት ይኖርባችኋል። በርደን ችግር ጫና እንደተጠበቀ ሆኖ እሱን ተቋቁመን ግን እንዴት ነው ግለሰብን፣ ቡድንን፣ ሀገርን የምናሻግረው የሚለውን ማየት ይህን ከእናንተ ነው የምንማረው። አንድ ሰው ታሞ ህክምና ሲመጣ ከአንድ ሳምንት በኋላ ከአስራ አምስት ቀን በኋላ እዚህ የህክምና ማዕከል ታክሜ እድናለው የሚል ተስፋውና የእኔ ጉዳይ ያበቃለት ብሎ የሚያስበው ሰው ፐርሰንቴጁን ለእናንተ ልተው። እናንተ ግን እስከ መጨረሻዋ ሰከንድ ሁል ጊዜም አድናለው እያላችሁ ነው የምታከሙት፣ እንጂ ይሞታል ብትሉ እኮ አብራችሁ አደክሙ። ያ የአድናለው ኤነርጂ ለሰውየውም ይጠቅማል፣ ለእናንተም ይጠቅማል። የማዳን ግማሽ መንገድ ስለሆነ እሱን መጠበቅ ያስፈልጋል። ከህክምና አንጻር ትኩረት ተነፍጓል የሚል ሰፊ ስለሆነ አሚርን ጠይቄው ነበር እውነት ነው ወይ ይሄ ነገር ሰዎቹ የሚያነሱበት ቶን ብዬ ምክንያቱም ይሄ ደግሞ በጣም አቴንሽን ሰጥቻለሁ ብዬ ማስበው ለእናንተ ስለሆነ ማለት ነው ትኩረት የተሰጠው ሴክተር በዚህ አመት ውስጥ ህክምና ነው የሚል እምነት ነበረኝ እና ጥያቄዎቻችሁ ውስጥ ምንም አይነት የትኩረት ምልክት ስለማይታይ በአየር ላይ የቀሩ ጉዳዮች እንዳይኖሩ ሰግቼ ጠይቄው ነበር ለምሳሌ ግዥን በሚመለከት ላለፉት አመታት ከፍተኛ ህመም ቢያጋጥማቸው ወስደም እናሳከምበት ቦታ እንቸገራለን የሚል ጥያቄም ስላለ ይህንን ችግር ለመፍታት የአዲስ አበባ አስተዳደር ቅድም ያነሱትን እሳቸው ጨረታ ምናምን እያለ ጊዜ እንዳያጠፋ ስድስት ቦታዎች እንዲያዘጋጅ ተደርጎ ከስድስቱ ሶስቱ በመካከለኛው ምስራቅ ያሉ ሆስፒታል ላይ የሚታወቁ ሀገራት በመንግስታት ደረጃ ጥያቄ አቅርበን ሶስቱ ቦታቸውን ወስደው ስራ ጀምረዋል። የኛ ኤክስፔክቴሽን ሶስቱ በሙሉ አቅማቸው ስራ ሲሰሩ ብዙ ሰራተኛ ይይዛሉ ብቻ ሳይሆን ቅድም እንዳላችሁት ውጭ ሀገር ሄዶ መታከም ይቀራል። ብዙ ሰው እናመጣለን። ካልሆነም ደግሞ ሶማሌንም ኬንያንም ምናምንም ማገዝ አለብኝ በሙያ የሚለው በጣም ጥሩ ሀሳብ ነው። ለምን መሰለሽ ማነሳው ይሄን የሆነ ሰው ፖሊሲ ያደርግ የምትሄዱ፣ የሆነ ሰው ፖሊሲ ያደርግ የምትቀሩ ከሆነ አይሆንም። የእናንተ ውሳኔ መሆን አለበት። ኤንቫይሮመንቱ ላይመች ይችላል፣ ደሞዝ ላይመች ይችላል፣ አስተዳደሩ ላይመች ይችላል። ግን ሀገር ነው። ሀገር ለማን ይተዋል? በማን ይተካል? ህዝብ በማን ይተዋል? ሰዎች ሰዎች ከውጭ መጥተው በነጻ አሁን ልብ ህክምና እናንተ ከመጀመራችሁ በፊት ከውጭ መጥተው ያክሙ ነበር፣ በነጻ ጥቁር አንበሳ አይደለም የዛሬ አስራ ምናምን ዓመት እነሱ ናቸው እየረዱ እያስተማሯችሁ፣ እየረዱ እያስተማሩ ማእከል ፈጠራችሁ። እናንተ ህዝብ ማገዟችሁ በጣም ጥሩ ነገር ነው መታገዝም አለበት። ከዚህ አልፋችሁ ማገዝ አለባችሁ። ግን ሌሎች እኛ ለማገዝ የወሰኑትን ጉዳይ እኛ በምናምን ምክንያት ጫፍ ላይ እንዳለን ካሳየን ጥሩ አይደለም እና ወደ መሀል ተመለሺ ችግሩን መፍታት ይኖርብናል። በቅርቡ ባለፈው አንስቸዋለሁ ይሄ የፓራ ኦሎምፒክ አዘጋጅተው ነበር እና አጠቃላይ ስፖርት ላይ የተሳተፈው ሰው ከነ ሀኪሙ ከነ ምናምኑ ጨምሮ 6700 አይበልጥም። 25000 የዩኤኢ ዜጎች ግን ቮለንቲር ነበሩ። 25 ሺህ የመጣው ሰው ግማሹ እግር የለውም፣ ግማሹ እጅ የለውም። ስለሆነም ለማገዝ ማለት ነው በነፃ ከነሱ ውስጥ በጣም ብዙ የሚገርሙ ዶክተሮች ነበሩ። እና ብዙ አፍሪካ ሀገር ባለፈው ማንስቸዋለሁ ለረዥም ዓመታት የማይሰሙ ሰዎች የመስሚያ ጋጀት በጣም በትናንሹ እያደረጉላቸው ሲክስ ሀንድረድ ሰው ገደማ አክመዋል። ሰምቶ የማያቅ ሰው ሲሰማኝ ዘቁጭ ብዬ አይቻለሁ። እያከሙ ማለት ነው፣ እዛው ስታዲየም አካባቢ ትንሽዬ ቦታ አስቀምጠው በነጻ። የታከመውም ያለቅሳል፣ ያከመውም ያለቅሳል። የታከመው ለመጀመሪያ ጊዜ በመዳኑ ያለቅሳል፣ ያከመውም ሞያዬ የሆነ ሰው አስለቀሰ ብሎ ያለቅሳል፣ በደስታ ማለት ነው። ቮሊንቲር ማድረግ መስጠት መልመድ አለብን። ኢትዮጵያውያን በጣም ችግር አለብን ወገኖች፣ ይሄን ነገር ወቁት። ሁሉን ነገር በመያዝ አይሆንም። አንዳንዴ መስጠት ጥሩ ነው። በሁሉ ጉዳይ ላይ መስጠት እንቸግራለን። ነፃ አገልግሎት የሚባል ነገር እንደ ነውር የሚታይበት ሀገር እንጂ ኢትዮጵያ ውስጥ ይሄ ሁሉ ፋብሪካ ነኝ ምናምን ነኝ የሚል ሀገር ባለበት የአንቺ ኢሹ ኢሹ መሆን አልነበረበትም። በነፃ የምታክሙት ትነግዳላችሁ ምናምን እንዳትባሉ እና የሆነ ሰው ከሚያገኘው ትርፍ 5 ፐርሰንት ሶስት ፐርሰንት አንድ ፐርሰንት አስር ኩባንያ ሰጥቶ የእናንተን ኮስት ከቨር ማድረግ ይችላል። የመንግስት በርደን መሆን አልነበረበትም። ግን መስጠት ነውር ነው። ኢትዮጵያ ውስጥ በነጻ መስጠት ነውር ነው በሆነ ጉዳይ ላይ አሁን እንኳን አዲስ አበባን እናስውብ በሚለው ፕሮጀክት አምስት ሚሊዮን ለአንድ ራት የሚል ጥሪ አቅርበን ነበር። ታስታውሱ ከሆነ ከብዙ ቲኬቶች ውስጥ አንዱ በዛ ነው። አንተ የራስን ከተማ ካለህ ቀንሰህ ኢንቨስት ማድረግ ካልፈለግ ሌላ ሰው መለመና ማስቸገር ትክክል አይደለም። ያም ሆኖ አሁን የተመዘገበውን ሰው ስታዩት ያስደነግጣል። ኢትዮጵያውያን በተቻለ መጠን